ወላጆች ለልጆች ትኩረት በመስጠት ከልጆች ጋር ጊዜን በማሳለፍ የልጆችን ስሜት በማዳመጥ አብሮ በመሆን ከልጆች ጋር የሚያሳልፉ ቤተሰቦች እጅግ እድለኞችም የተሳካላቸውም ናቸው። ቢሮ የሚውሉ ሴቶችና ቤት ውስጥ ልጆቻቸውን የሚያሳድጉ እናቶች በልጆቻቸው ባህሪ ላይ ትልቅ ለውጥ አለ። ለምን? በራስ የሚተማመኑ ጤናማ ኮንፊደንስ ያላቸው በራሳቸው የሚተማመኑ ልጆችን የማፍራትና የማሳደግ አቅም አላቸው። እናቶች እንደዚሁ ደግሞ በሌላ ሰው እጅ የሚውሉ ከወላጆቻቸው ውጭ ወላጆቻቸው ስራ ወይም በንግድ ወይም በተለያየ ምክንያት የተለዩቸው ልጆች የሚኖራቸው ባህሪ እጅግ ፈሪዎች ናቸው፣ በራስ የመተማመን አቅም የላቸውም። ስለዚህ ወላጆች በተቻለ አቅም እነዚህ የተሰጡንን ልጆች እንድናሳድጋቸው ከልጆቻችን ጋር አብረን መቆየት እንድንችል ወላጅና ቤተሰብ ጥሩ ቅርርብ እንዲኖረው ወላጆች ራሳቸውን ለልጆቻቸው ሊሰጧቸው ይገባል። ስልኝ ፕሮግራማችን ተከታታዮች ይህ ጥበብ ጎጆ የተሰኘው ፕሮግራም ነው። በዚህ ፕሮግራም ቤተሰባዊ ነክ ጉዳዮችን፣ ማህበራዊ ነክ ጉዳዮችን እንዲሁም ማህበረሰብን ይበጃል የምንላቸው ታሪኮችን ይዘን እንቀርባለን። አብራችሁን እንድትቆዩ እየጋበዝኳችሁ የዚህ ፕሮግራም አዘጋጅና አቅራቢ መምህር የማህበረሰብ ስነ ልቦና ባለሙያና እንዲሁም የጋብቻ አማካሪ ታደለች ነጋንን አብረን እንቆይ። ይህንን ፕሮግራም ለሌሎች እንዲዳረስ ሰብስክራይብ፣ ላይክ እና ሼር እንዲሁም ኮመንት ማድረግን ሳዘነጉ አብራችሁ እንድትቆዩ ጠይቃችኋለሁ። እንግዲህ ዛሬ ይዤላችሁ የቀረብኩት ፕሮግራም በቤተሰብ እና በልጆች መካከል ስለሚኖር ግንኙነት ነው። ቤተሰብ ለልጆች የመጀመሪያው ትምህርት ቤት፣ የመጀመሪያው መቆያቸው፣ የመጀመሪያ ማረፊያቸው ነው። ማለት ልጆች ከተወለዱበት ጊዜ ጀምሮ ለመጀመሪያ የሚያውቁት ቤተሰብን ነው። ስለዚህ ቤተሰብ ለልጆች ጥሩ እገዛና ጥሩ ጥበቃ፣ ጥሩ የሚያስፈልገውን ነገር ካደረገ ከልጆቻቸው ጋር ጥሩ ግንኙነት ይኖራቸዋል። አብዛኛውን ጊዜ ቤተሰቦች ለልጆቻቸው ልብስ፣ የሚበሉትን፣ የሚለብሱትን አስፈላጊ ነገር ነው የሚሉትን ነገር ካሟሉ በኋላ እራሳቸውን ለልጆቻቸው አያቀርቡም። ኢቭን አንዳንዴ ልጆቻቸውና ወላጆቻቸው ላይገናኙና ላይተዋወቁ የሚችሉበት ቤተሰቦች አሉ። ነገር ግን ልጆች የሚፈልጉት ከሚበሉት ከሚጠጡትና ከሚሰጣቸው ማቴሪያል ውጭ ወላጆቻቸው የቅርብ ወዳጆቻቸው እንዲሆኑ ያስፈልጋል። ወላጆች የቅርብ ጓደኛ የሆኑበት ቤት ልጆችና ቤተሰብ አብሮ በጋራ የመመካከር የመነጋገር ቤተሰብም ልጆቹን ትኩረት ሰጥቶ የመከታተል እንዲያውም ልጆች ደግሞ ቤተሰቦቻቸውን የመስማት ለቤተሰቦቻቸው የመታዘዝ እድልን እንዲኖር ያደርጋል። ስለዚህ ወላጆች ለልጆች ትኩረት በመስጠት ከልጆች ጋር ጊዜን በማሳለፍ የልጆችን ስሜት በማዳመጥ አብሮ በመሆን ከልጆች ጋር የሚያሳልፉ ቤተሰቦች እጅግ እድለኞችም የተሳካላቸውም ናቸው። ቢሮ የሚውሉ ሴቶችና ቤት ውስጥ ልጆቻቸውን የሚያሳድጉ እናቶች በልጆቻቸው ባህሪ ላይ ትልቅ ለውጥ አለ። ለምን? በራስ የሚተማመኑ ጤናማ ኮንፊደንስ ያላቸው በራሳቸው የሚተማመኑ ልጆችን የማፍራት እና የማሳደግ አቅም አላቸው እናቶች። እንደዚሁ ደግሞ በሌላ ሰው እጅ የሚውሉ ከወላጆቻቸው ውጭ፣ ወላጆቻቸው ስራ ወይም በንግድ ወይም በተለያየ ምክንያት የተለዩቸው ልጆች የሚኖራቸው ባህሪ እጅግ ፈሪዎች ናቸው። በራስ የመተማመን አቅም የላቸውም። ስለዚህ ወላጆች በተቻለ አቅም እነዚህ የተሰጡን ልጆች እንድናሳድጋቸው ከልጆቻችን ጋር አብረን መቆየት እንድንችል ወላጅና ቤተሰብ ጥሩ ቅርርብ እንዲኖረው ወላጆች ራሳቸውን ለልጆቻቸው ሊሰጧቸው ይገባል። አንዳንድ ጊዜ እንግዲህ በተለያየ ምክንያት ወላጆች ልጆቻቸውን ላያገኙ ይችላሉ። ሩቅ ቦታ ስራ መስራት፣ ከሀገር ውጭ መኖር። ሆኖም በዚህ አይነት መልክ ራሱ ልጆችን ዛሬ ዘመኑ እጅግ መልካም ስለሆነ ወላጆችና ልጆች አብረው ማውራት ይችላሉ፣ መነጋገር ይችላሉ። ወላጆች ልጆቻቸው ማበረታታት ይችላሉ፣ መልካም ምክር መምከር ይችላሉ። አብረው እንዳሉ ሆነው ራሳቸውን ማሳየት ይችላሉ፣ በተለያየ መንገድ በኢኮኖሚ መርዳት ይችላሉ፣ አብረው እንደሆኑ ማሳወቅ ይችላሉ። ግን ይህ ባልሆነበት አንዳንድ ጊዜ ወይ ልጆች ይወለዱና ወላጆቻቸው ሌላ ቦታ በስራ ምክንያት ልጆቹን ይወስዱና ለወላጆቻቸው ይሰጣሉ። ወላጅ ማለት የአያቶቻቸው ጋር አክስቶቻቸው ጋር እንዲኖሩ ይሄንን እድል እንዲሰጣቸው ይሆናል። ግን ያ ልጆችን እጅግ በጣም ይጎዳቸዋል። ልጆች የሚፈልጉት ወላጆቻቸውን ነው እና እነዚህ ልጆች ይጎዳሉ። የስነ ልቦና ጉዳት ነው የሚገጥማቸው። ስለዚህ ወላጆቻቸውን ነው የሚፈልጉት እና ለዚህ ነው ብዙ ጊዜ በባህሪ በጣም ወጣ ያሉ አስቸጋሪ በሱስ ለሱስ የሚጋለጡ ለምን የቅርብ የሆነ ጓደኛ የቅርብ የሆነ ሰው በመፈለግ ወደማይገባ ቦታ እንዲሆኑ ወይም ደግሞ እንዲገናኙ ያደርጋቸዋል። ያፈለጋቸው ስለዚህ ለአደጋ ይጋለጣሉ እና ወላጆች ልጆችን ጊዜ በመስጠት እራስን በመስጠት የልጆችን ስሜት በማዳመጥ አብሮ ሊያሳልፉ ይገባል። ጥዋት ወጥቶ በጣም ማታ የሚገቡ ልጆች ከተኙ በኋላ የሚገቡ ቤተሰቦች አሉ፣ ከልጆች ጋር የማይገናኙ ያኔ ልጆች እንዳይረብሹ ብቸኝነት እንዳይሰማቸው በሚል ተገዝቶ ይሰጣቸዋል ወይም ደግሞ ስልክ ተገዝቶ ይሰጣቸዋል። እና በዚያ በስልካቸው በሚኖራቸው ቆይታ ወዳልተገባ ልምምድ በስልካቸው ውስጥ ብዙ ነገር ነው የሚመጣው። ሰው ስልክን ለልጆች ጋይድ አድርጎ ካልሰጠ በሰጠናቸው ስልኮች ልጆቻችን ከመስመር ሊወጡብን ይችላሉ። ስለዚህ ልጆቻችንን መከታተል ምንድን ነው የሚያዩት፣ በስልካቸው ምንድን ነው እያደረጉ ያለው። ልጆች ወላጆቻቸው ጓደኛዎቻቸው ከሆኑ እኮ በፍጹም ወደዛ ሊሄዱ አይችሉም። እና አንድ ጊዜ በቴሌቪዥን የቀረበች ልጅ በሰባት ዓመቷ በስልክ የተለማመደችውን ልምድ እየገለጸች ነበረ። እና ቤተሰብ የሚያውቀው ዋንስ ከወጡ በኋላ እንዲያውም እንዲህ ይላሉ፣ ጥሩ ልጅ ነበረ፣ ግን አሁን ሲያደግ ትክክል አልሆነም። በትምህርቱም በጣም ጥሩ ልጅ ነበረ ካደገ በኋላ ግን ትክክል ሊሆን አልቻለም ይላሉ። ማለት እስከሚያድግ ድረስ በልጅነቱና በእድገቱ መካከል ያለውን ክፍተት ቤተሰብ አልተከታተለም ማለት ነው። ሌላው ትኩረት የሚሰጠው ልጆች ልጅ እያሉ የነበራቸው ባህሪና እድገታቸው ሲጨምር፣ ከልጅነት እድሜያቸው ወደ ጉርምስና እድሜ ሲገቡ የባህሪ ለውጥ አለ። ይሄንን የባህሪ ለውጥ ቤተሰብ ቀድሞ ማወቅ ያለበት ስለዚህ ልጆቹ እንደተበላሹ ሳይሆን ባህሪያቸው ስላደገ ውስጣቸው ለውጥ ስለመጣ ትናንትና እንደ ልጅነት ጊዜያቸው አይደሉም። ሀሳባቸው የተለየ ነው። አመለካከታቸው የተለየ ነው። የሚያደርጓቸው የሚሰሯቸው ነገሮች የተለዩ ነው። ፊዚካሊ ለውጣቸው የተለየ ነው። ይሄንን ቤተሰብ ትኩረት ሰጥቶ ልጆቻቸው እየተለወጡ ሲመጡ ደስ እያላቸው ለውጣቸው፣ አይ ልጅ አሁን ከልጅነት ወደ ጉርምስና ገብቷል። ስለዚህ በዚህ ዕድሜ ላይ ለዚህ ልጅ የሚያስፈልገው ምንድን ነው? ቤተሰብ ቀድሞ የልጆቹን ለውጥ ቀድሞ ማወቅ ያለበት ቤተሰብ ነው። ልጆቹ ተለውጠው ቤተሰብ አያውቅም። እንዴት እንደዚህ ልትሆን ቻልክ ብሎ ልጆቻቸው ላይ ነው። አሁን ደግሞ ይህ ዘመን እጅግ ከቀድሞ ለየት ያለ አመጋገባቸው ለውጥ ያለው ከመሆኑ የተነሳ ጎርምስና ውስጥ የዘጠኝ ዓመት የአስር ዓመት ልጆች ጎርምሰው እናያቸዋለን። ኢቨን የዘጠኝና የአስር ዓመት ልጆች ማንስትሬሽን ሳይክል ወይም ደግሞ የወር አበባቸውን የሚያዩበት አጋጣሚ ሁሉ ያለበት ዘመን ውስጥ ነን። ስለዚህ ቤተሰብ የልጆችን ለውጥ ከቀድሞ ሰውነታቸው ሲሉ ጡት ቶሎ ሲያበቅሉ ወይም ደግሞ ወንዱም ቢሆን ቶሎ ለውጦች ሲመጡ ትከሻው ሲሰፋ ፂም ሲጀምረው እንደገናም ደግሞ ሌሎች ሌሎች ለውጦች በፊቱ በውስጡ ሲፈጠሩ እያየ ቤተሰብ አ ይሄ ልጅ እያደገ ነው፣ ለውጥ መጥቷል። ልጆች ከአስር ዓመት በላይ ሲሆኑ ለየት ያለ ነገርን ያመጣሉ። እና ቤተሰብ መቅደም አለበት። ልጆችን ቀድሞ ቤተሰብ መለወጥ አለበት። ቀድሞ ተለውጦ ልጆችን መጠበቅ አለበት እንጂ እንደ ትናንቱ ትናንትና ዝም ያለ ልጅ ነበረ። አሁን ግን እንዲህ መሆን ጀመረ። ኢቨን በዚህ እድሜ ልጆች ልጅነታቸውን ጨርሰው ወደ ጉርምስና ሲገቡ ከተቃራኒ ጾታ ጋር በጣም የሚሳሰቡበት እድሜ ነው። ይሄ ዓይን ፍቅር የሚይዛቸው እድሜ ነው። ሊነጫነጩ ይችላሉ። ደስተኛ ላይሆኑ ይችላሉ። ትምህርታቸውን በጣም ፎከስ ሲያደርጉ የነበሩ ሊያቋረጡ ይችላሉ። ግን እየተከታተላቸው የልጆቻቸውን ስሜት ልጆችን መርዳት ነው። ቤተሰብ ልጆቹን መቅደም አለበት። አሁን ቤተሰብ ወደ ኋላ ቀርቶ ልጆች ቤተሰብን ቀድመዋል። እንዴት ነው የምትከታተሏቸው? ልጆችን እንዴት ነው አብረን መሄድ የምንችለው ከልጆቻችን ጋር? ልጆች ለውጥ ሲያመጡ ቤተሰብ ቀድሞ ተለውጦ ልጆችን መጠበቅ አልቻለ። ደግሞ የዘመን ለውጥ አለ። ቀድሞ ቤተሰብ በዚያ እድሜ ላይ የነበረው አስተሳሰብ፣ የህይወት መንገድ እና እነዚህ ልጆች አሁን የሚገናኙበት አይመሳሰልም። በጣም የተራረቀ ዘመን ውስጥ ነው ያለ። ነው እኔ በዚህ እድሜ እንደዚህ ነበርኩ እያልን ልጆቻችንን ልንወቅሳቸው አይገባም። ያ ዘመን ሌላ ነው። ይሄ ዘመን የቴክኖሎጂ ዘመን ነው። በሀያ አንደኛው ክፍለ ዘመን ውስጥ የምንገኝበት ዘመን ነው። ስለዚህ በዚህኛው በሀያ አንደኛው ክፍለ ዘመን ምንድን ነው? የቴክኖሎጂ ዘመን ነው። በጣም ዓለም አንድ የሆነችበት ዘመን ነው። ልጆች ያ ያሉ በዓለም ዙሪያ ምን እየተፈጸመ እንደሆነ ያሉ ለምሳሌ በዓለም ዙሪያ ወንድና ወንድ እንደሚጋባ ሴትና ሴት እንደሚጋባ፣ ኢቨን እኛ ጋርም ቅርብ እየሆነ የመጣው እነዚህን ያሉ ስለዚህ ቤተሰብ ቀድሞ ለልጆቹ ኦሪየንቴሽን ካልሰጠ ካላስተማረ ቤተሰብ ያላስተማረውን ሌላ ሰው የተሳሳተ ነገር ያስተምረዋል። ስለዚህ ሁሌ ቤተሰብ ከልጆቻችሁ ጋር የጠበቀ ቁርኝት የጠበቀ ወዳጅነት በቁጣ ሳይሆን በፍቅር ልጆቻችን በፍቅር በመነጋገር ስሜታቸውን በማንበብ በመርዳት አንዳንድ ልጆቻችን ከራሳቸው ጋር ሊረባበሹ ይችላሉ፣ ስትረስ ውስጥ ሊገቡ ይችላሉ። ከአንዳንድ በማገዝ ልጆችን ማውጣት ጥሩ ነው። ስለዚህ ወላጆች የቅርብ ወዳጅ መሆን ማዳመጥ፣ ምን እየሆኑ ነው፣ ወዴት እየሄዱ ነው። ይህንን ወላጅና ቤተሰብ በመለያየቱ ምክንያት ልጆች ሌላ ቦታ ናቸው፣ ወላጅ ደግሞ ወደ ኋላ ቀርቷል። ስለዚህ በዚህ ዘመን ወላጅ ጊዜውን የልጆችን ጊዜ በመቅደም እራሱ ማዘጋጀት ወጣት ንዙ ሲገቡ ወደ ትዳር ምርጫ ከመሄዳቸው በፊት ስለ ትዳር ብቁ መሆናቸውን አሁን አስራ ስምንት ዓመት ሲጨርሱ ብቁ ናቸው። ከዚ በፊት ግን የሚወስኑት ውሳኔ ትክክል እንዳይደለ ስሜት እንደሆነ አንድ የአስራ ስድስት ዓመት ልጅ ተነስታ አገባለሁ ብትል ትክክለኛ ምርጫ አይደለም። ለምን? እድሜዋ ብቁ አይደለም ለመወሰን ልጅ ናት። አንድ ነገር ለመወሰን ልጆች እድሜያቸው አስራ ስምንት ዓመት ማለፍ አለበት። እዚያም ጋር ሲደርስ በጊዜ እየረዱ ወደ ጋብቻ እንዲገቡ ሳይሆን ወደ ጭኝነት እንኳን ቢገቡ በእርጋታ ነገሮችን እንዲያዩ ወደ አማካሪ መውሰድ የጋብቻ አማካሪ፣ የስነ ልቦና አማካሪዎች አሉ። ወደዛ መውሰድ በመውሰድ ልጆቹ እራሳቸውን እንዲያበቁ እንዲማሩ፣ እራሳቸውን እንዲችሉ፣ እራሳቸውን ሳይችሉ ወደ ሌላ ግንኙነት ውስጥ ገብተው ለአደጋ እንዳይጋለጡ፣ በስሜት ምክንያት ሩጠው ገብተው ያልተፈለገ ልጅ እንዳያመጡ ቤተሰብ መርዳት አለበት። ለምን ሬዲ ያልሆኑ ልጆች ዝግጁ አይደሉም፣ በዛ እድሜ ላይ የሌላ ልጅ ወላጅ ሊሆኑ። የራሳቸውን ልጅነት አልጨረሱም። ብዙ ጊዜ በወቀሳ በቴሌቪዥን እናያለን እና ልጅነታቸውን ሳይጨርሱ የወለዱ ስለሆነ እራሳቸው ልጅ ስለሆኑ ወላጅ መሆን አይችሉም ስለዚህ ኖ አይቀበሉም አባት የሆነው ያስወለደውም አይቀበልም እናቷን እናትየው መቀበል ስለማትፈልግ ልጅ ስለሆነች ወይ ለማሳደጊያ ካልሆነም ደግሞ በውርጃ ልጁ እንዲሰናበት ይደረጋል ነገር ግን ከዛ በፊት ቤተሰብ ከልጆቹ ጋር በጥሩ ሁኔታ ኮሚኒኬት የሚያደርግ የሚመካከር የሚነጋገር ከሆነ ልጆች ለአደጋ አይጋለጡም ኢቨን አደገኛ ነገሮች ሲፈጠሩ ልጆች ለቤተሰብ የማካፈል የገጠማቸውን ነገር ለቤተሰብ ለመንገር ጥሩ ይሆናል። ምክንያቱም ጥሩ ግንኙነት ወይም ጥሩ ኮሚኒኬሽን አላቸውና። እና ቤተሰብ ከልጆቹ ጋር በደንብ ኮሚኒኬት ማድረግ አለ መድማድመጥ አለበት። የልጆቹን ስሜት ማወቅ አለበት። ፍላጎታቸውን መረዳት አለበት። እንደገናም ደግሞ ገደብ ማብጀት አለበት። ልጆች ያሉት ነገር ሁሉ ትክክል አይደለም። ኖ የምንላቸውን ነገር ኖ ማለት አለብን እንጂ ሁሉንም ነገር ለልጆች ልንፈቅድላቸው አይገባም። እነሱም እኛ ኖ ስንል በቀሪው ዘመናቸው ኖ የሚሉት ነገር ይኖራቸዋል። ስለዚህ ወላጆች ከልጆቻችሁ ጋር በቅርበት እንድትነጋገሩ፣ እንድትወያዩ፣ የልጆቻችሁን ስሜት እንድታዳምጡ፣ ልጆቻችሁን እንድታበረታቱ እና የልጆቻቸውን የውስጥ ፍላጎት አውቃችሁ ልጆች በዚያ ጋር እንዲሄዱ። ለምን ልጅን በሚሄድበት መንገድ ምራው ነው የሚለው ልጁ በሚሄድበት ባደገም ጊዜ ከዚያ ፈቀቅ አይልም ስለሚል፣ ልጆችን ለመምራት ወላጅ ራሱን ማዘጋጀት አለበት። ራሱን ያላዘጋጀ ብቁ ያልሆነ ወላጅ ብቁ ልጆችን ማሳደግ አይችልም። ስለዚህ ወላጆች ከዚህ ትምህርት በኋላ ይህንን ትምህርት የሰማችሁ ወላጆች ከልጆቻችሁ ጋር ጥሩ ግንኙነትን ለመፍጠር እራሳችሁን እንድታስለምዱ እያልኩ ለዛሬው ያለኝን ፕሮግራም በዚህ አጠናቅቃለሁ። በሌላ ፕሮግራም እስከምንገናኝ ደህና ቆዩ።